ጥሩ ተያው ጣንኩ አሜን ተያው ጣንኩ አዋቂ ሄኖ አሜን ንበሩ አሜን ንበሩ አሜን ትናጅ ነኩ አሜን ትናጅ ነኩ የበትትኩ አሜን አሁት ትቸሎ ጨለማ ፍካ አሜን እት ሄኖ አሁት ትቸሎ ውሎ ቀረ ፍካ እካ የኸን በውጫኖ ደንጃና ወይታ ቀየኖ ብራህኖ ላሆም ዝሙቴን እነን ሰብ አቡሬ ባሮም ያን ሰላንም ከበና ተበናቂጡ እንም ሰብ ያሰለ ቢስሚላህ ተንም ሰብ ያሰላ ሰብ ወይታ የተሰክትኩ

አቃሁ አላሁም መሰለኝ። በአማርኛ የሚሰሙ ሰዎች ደግሞ ሊኖሩ ይችላሉ። በአማርኛ አልሐምዱሊላህ ረቢል አለሚን ሶላቱ ወሰላሙ ዐላ ረሱሊላህ። ምርቃቱ ምርቃት ይሁን፣ መመራቅ እኔ ልሁን፣ የሚሰጥ እሱ ይሁን። አላህ ያለበት ገበያ ይሁን። እናንተ ሰንጋ እርዳችሁ ያካፈላችሁ ሰዎች እንደ ሰንጋ የምታምሩ ቀን አላህ አድርገው። እናንተ ቢስም አርዳችሁ ኮርማ አርዳችሁ

አላህ ይጠብቃችሁ፣ አላህ ይጠብቃችሁ። ሀገሩ ሰላም ይሁን። እሺ ብሎ ሰጣችሁ። እሺ በለው ጊዜ እሺ በለው ሰጣችሁ። ይለቅ እንደ አረፋ እመሩበት። መስቀልም እዚህ ቦታ ትሰጣላችሁ፣ አረፋም ትሰጣላችሁ። የሰጪ እጅ ሰፊ ነው። እጃችሁ አላህ ያስፋው። ኢብራሂም ይሰጥ ነበራሉ። ከሰጭዎቹ የበላ ኢብራሂም ነዋል። የኢብራሂም መቃመላ አልብሳችሁ የሱላይማን ደግሞ ምን ሞልቶታል? አንድም ንብረቱ ባይታወቅም እኔ ለወር ላብላ አለው ለአመት ላብላ ልህ ያለዋሉ ያላ እንደዚያ እንት ያለ ሜዳ አውጥቶ ዘግፎ አለ። እናንተ ለዛ የሱላይማን ያሱላይማን መቃም ላይስታችሁ፣ የኢብራሂም መቃም ላይስታችሁ፣ ሁላችሁ ይበጃችሁ። ውጭ ያለውም ቡታጅራ፣ ያለውም ቡታጅራ ያሉ የቡታጅራ ተወላጆች በኢትዮጵያ በሁሉ በየከተማ ወለደ ሁሉ በአላህ ይቅ ነው። ውጪ ደግሞ ይቅ ነው። መጥተው በመት መተኛ ጋር ይጨመሩ። የሚመጡበት ሳህል ይሁን ምን አየር በአየር የሚመላስ ቆጣጭ በላ ልጆቻችን አላህ ያሳድጋቸው። እናንተም የተቀበልክ ሁላ የሰጠው ሁላ ስትበላም ትመርቅ ነው። ባትመርቅም ምርቃት ይድረሳቸው። ምርቃቱ የቤታቸው ይሁን የልጆቻቸው ይሁን አላሁ መሰል